እስኪ ተነስ፣ ድንጋዩን እንጣለው። እሺ ካላልሽኝ አልነሳም። ቅዱስ ምን ሆነሃል? ተነስ እንጂ ሀና። እሺ ካላልሽኝ አልነሳም። እባክሽ፣ እሺ በይኝ። ቅዱስ! ሀና ድንጋይ ተሸክሜ ከፊትሽ ተንበርክኬ እባክሽ፣ አጨክኝብኝ። እሺ በቃ ተነስ። ምንድን የሆንከው ሀና? በመጀመሪያ በጣም ይቅርታ። ለምን? እውነቱን ለመናገር የመጣሁት እንደዚህ ተንበርክኬ ይቅርታ ጠይቅሻ አለ እንዴ። እናታዲያ ለምንድን ነው እኔ በጣም ጨንቆኛል። እንዴ ምንድን ነው ቅዱስ? አስጨነቀኝ እኮ እንገናኝ አልከኝ ሄድኩኝ የለህም። አሁን ደግሞ መጣ። ሀና። አቤት። የምጠይቅሽ ነገር እሺ ብለሽኛል አይደል? አዎ። ጽዮንን ይወደታል እየተባለ የሚወራበት ልጅ ነው። ከእሱ ጋር ደግሞ የተዋወቃችሁ አንድ ቀን አዝኖ አይቼው ያኔ ተረጋጋ ምናምን ብየው ነበር። ከዛ ስልኬን ወስዶት ነበር። አሁን ደወለልኝ። ለምንድን ነው ሊያገኝሽ ያፈለገው? ስለ ጽዮን ላወራሽ ፈልጋለሁ ሲለኝ እሺ አልኩትና ስወጣ ደወልኩለት። ከዚያስ አልመጣም ብሎ ቴክስት ካረገልኝ በኋላ ወደዚህ ስመጣ ትልቅ ድንጋይ ተሸክሞ አላገኘው መሰለሽ። ምን እያልሽ ነው ሀኒዬ? ሰላምዬ፣ ከዛ ሳየው ያንን ትልቅ ድንጋይ ተሸክሞ እግሬ ስወደቀ እና ከዛ ራቅ ያለኝ። በጣም እርግጠኛ ነኝ ያቺ የተረገመች ፂሆን አድርግ ብለው ነው። ለምን ብላ አድርግ ትለዋለች? ምን አክለታለሁ። ቆይ ብቻ አሳየዋለሁ። ሰላምዬ፣ እኔ ግን ልጁ ጤነኛ አይመስለኝም እና እርሶ እኮ ሰው ከሰው ሲለዩ አይቻላሉ ይሁላ ያሲር፣ ሀኒዬ ከልጅነቷ ጀምራ በስቃይና በመከራ የኖረች ልጅ ናት እና እናም ለእሷ ሳቅና ደስታ የፈጠርኩላት እየመሰለኝ ከሰው አላወዳድራት። አይ ፋዘርዬ፣ ሀኒቸውን እኮ ምንም ያክል ቢወዷት ስትሳሳት ተሳስተሻል እንደሚሏት እርግጠኛ ነኝ። እንደዛ ይመስልሃል ያሲር? እየመሰለኝ ሳይሆን በጣም እርግጠኛ ስለሆንኩ ነው። ያው ሀኒዬ ብዙ የምትሳሳት ልጅ ባትሆንም መቼም ሰው አይደለች። አንዳንድ ጊዜ ደግሞ መሳሳቱ አይቀርም። እና ስታጠፋ አይቆጧትም። ጠና ብዬ እንኳን አይቻት አላውቅም። ቆይ ለምን? ምክንያቱም እንዴት ማለት፣ እሷ ከኔ የምትፈልገው ገንዘብ ብቻ አይደለም። እና ሌላ ምን ትፈልጋለች? አባታችሁንም ትፈልጋለች። እማዬ ምን እያልሽ ነው? አይገባህም እንዴ? መስፍንንም መውሰድ ትፈልጋለች። እንዴ አባዬ፣ ደግሞ ምን ያደርግላታል? ቀቅላል ትበላ ይሆናላ። እኔ ምን አውቃለሁ? ግራ ግብት እኮ ነው ያለኝ። እማዬ እኔ ምንም ምታውሪ ነገር አልገባኝም። ከአንቺ የምፈልገው ትልቁ ነገር ገንዘብ ሳይሆን መስፍንን ነው አለች። ሴትዮዋማ ጤነኛ አይደለችም። እሷማ ጤነኛ ናት። እኔ ነኝ እንጂ እዚህ በጭንቀት ላብድ የደረስኩት። ሰላም ጤና ይስጥልን። ውድ ቤተሰቦቻችን ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። የኛ ቻናል ምርጫችሁ አድርጋችሁ ስለምትከታተሉ እጅግ በጣም እናመሰግናለን። አዲስ ከሆናችሁም እንደተለመደ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሆኑ። ኑሮ ድራማ ክፍል 113ን ይዘንላችሁ መተናል። ቅዱስ እንግዲህ በባለፈው ክፍል ሀናን ሊገድል ድንጋይ ይዞ ሄደ ነበር ያለቀው፣ እናም በጣም ገላታል ወይስ ጉዳት ያደርስባታል ብለን ጠብቀን ነበር። ነገር ግን ሀኒቾ ዘወር ስላለችበት ደንግጦ እንግዲህ ይቅርበኝ ብሎ ድንጋይን ዞ ማለት ና ይቅርበኝ እያላት ነበረ። እና ለምንድነው? ምን ሆነ ነው ምናምን በቃ ይቅርብ ይያለው ተነስ ድንገውን ጣለው ብላ ድንገውን አስጣለችውና በቃ እኔ ምንም አላለሽም ከእዝራ ራቂ፣ በቃ ከሱ ጋር እንዳትሆኝ አላትና በዚህ ምክንያት እንግዲህ ድገላት እንደሆነ ሳታቅበት አምልጧል ማለት ነው። እሷ ያው ከእዝራ ራቂ ሌላት የቀጠራት ነው የመሰላተኝ ግን እሱ ያው የጽዮንን ምክር ሰምቶ እሷን ሊገድል ነበር በድንጋይ ጭራሽ። እናም ታርፋለች፣ አንቸው በሚገረው ሁኔታ አባባኑ ላይም ያሲር ጠፍቶባቸው በጣም እየፈለጉ ነበረ። በጉድጓድ ሳይቀር ነው እንዳይጥ እየፈለጉ እና በየመጠጥ ቤቱም ቢገባ የትም ይገባ ሊገኛው ሊያገኘው አልቻለም። እና ያሲር ያለበት ሁኔታ ጥሩ አይደለም። በእርግጥ ሁለታቸውም አሁን ያሉበት ጥሬታ ሁኔታ ጥሩ አይደለም። በመጨረሻ ላይ ፈልገው ፈልገውም አንዱ ጥግ ላይ ይዞ እንግዲህ እየጠጣ ያገኙት እና እኔ ሁሉ ነገር እየፈለኩ የት ነበርክ ብለው ወደ ቤት እንሂድ ብሎ በግድ እንግዲህ ከሚጠጣበት አንስተው፣ ለምን ነው እዛው ትሄዱ ማለት ነው እና በጣም አሁን ያለበት ሁኔታ ያሳዝናል። ያሲር ድሮ ሲከፋቸው እሱና ታምቹ ሲከፋቸው መደበቂያቸው ወይ ሲጋራ ነው ወይ መጠጥ ነው እና በሌላ በኩል ወይዘሮ ባዩሽ ለሜሮን ደውላ እያስፈራራቻት ነበረ። ምክንያቱም እንድትተባበራት ትፈልጋለች፣ ወይም ደግሞ እንድታፋልጋ ትፈልጋለች እርግብ ያለችበትን ቦታ እና አሁንም እሷ እያሳሰባት ያለ የእርግብ ጉዳይ ነው። እርግብ የት ናት? እሷን አገናኝኝ ብላ በዛው እንግዲህ ከሜሮን ጋር ጭቅጭቅ ላይ ናቸው፣ እየተግባቡ አይደለም። እናም እንግዲህ በባለፈው የቀጠረችውን ቦዲ ጋርዷን ደውላ ፈልግሃለሁ ብላ አንደኛ አቶ በቃሉ እንዲከታተልላት እና እርግብ ደግሞ ያለችበት ቦታ ፈልጎ አምጥቶ እንዲያስረክባት እንግዲህ ትእዛዝና፣ አሪፍ ስራ አግኝቼላለሁ እነዚህም ፈልገህ አግኝልኝ አቶ በቃሉ ላይም ያው እንግዲህ እንደ እሷን እየተፈታተናት እንደሆነ ስለገባት እሱንም ለመከታተል አቅዳለች ወይዘሮ ባዩሽ እና ከ ሜሮንጋም ተቀጣጥረው ተገናኙ በአካል። እናም ያለኝ ሙሉ መረጃ እንዲሰጥሽ ሁሉም ነገር እንዳደረገለሽ ሀምሳ ሺህ ብር ክፍያ ይብላታለች። በቃ ሀምሳ ሺህ ብር ባይሆን ብር ክፍያ ይብላለች። እና ሜላትም እየተከታተለቻት ነው ባዩሽን። እናም በመከታተል ላይ ያለች ሁለታቸውም አንድ ላይ ሆነው አየቻቸው እና ደንግጣለች። እና አብረው እየሰሩ ነው ወይስ አስገድዳት ነው የሚለው፣ ለወይዘሮ ሜላት ግልጽ እየሆነላት አይደለም። በሌላ በኩል ቤት ቤት ውስጥ ነው ልጆቹ ቁርስ እየበሉ በጣም ተጨንቀዋል። ምክንያቱም ወይዘሮ ሜላት ያው ባይሽን ልጠይቅ ብላ ሄዳለች ብሎ ስላላቸው እሷ ደግሞ ታጠፋታለች ብላ ሀኒች ወሰግታለች። ልጆቹ ግን ማየ ከዚህ በኋላ እስካሁን እንኳን ባለማወቅ ነው የተጠቃችላት። ከዚህ በኋላ ግን ምንም አታረጋትም። ስለዚህ አንቺ አታስቢ እሷ የራሷን እርምጃ ተወስዳለች ብላ ነበር እና ተገርማለች። ሁለታቸው ተገናኝተው ስለ ከዚህ በፊት እሷ ሜሮን ከባዩች ቤት ተከራይታ ነው ሜላት የምታውቃት እዛ እያለች ነው የምታውቃት። እናም ተከትላት ሄደች ተከትላት የቤት ድረስ እንግዲህ እዛ ሄዳ እያለች በቃ ሁሉንም ነገር ነገረቻትና አሁን ምርጫ ውስጥ በጣም ሁለት አጣብቂ ምርጫ ውስጥ ገባች። ነገር ግን እሱን ታይና ራስሽን ህይወት አመቻች ምረጭ ብላ እንግዲህ የራሷን ውሳኔ ወስና ለባዮሽ ደውላ ብር ፈልጋለው ያለኝ ብዙ መረጃ አለ ብላ እንግዲህ ወይ ወይዘሮ ሜላትን አሳልፋ ለሰጣት ይመስላል። እና ሀኒቾም በእናቷ ጉዳይ ላይ በጣም ታጨናንቃለች። ምክንያቱም ባዩሽ የሆነ በጣም አደገኛ ሰው ናት፣ እና እንዳት ጎዳት ብላ ስለሰጋች ማለት ነው። አባባን ኖላዊን በሚያሳዝን ሁኔታ እንግዲህ ያሲርን እየጎተተ ወደ ቤት ይዘው ሄደው እያቀጣጠሉ ነበር። አሁን ላይ በቃ ሀኒቸን የሷን ፍላጎትም ላለመጫን ትተዋት አለኝ። እነሷም ዘው ዳሯ ቤት ሆኗ አለኝ። በቃ እሳቸው ናቸው ምግብ የሚሰሩ ሁሉን ነገር በዚህ እድሜያቸው የሚያደርጉት እራሳቸው ናቸው። ና በዛ ላይ ያላቸው ፍቅር በጣም ይገርም አለኝ። ያሲር ጥን ብዙ ሰክሮ ተኝቶ ነበር። በመሀል ላይ እንግዲህ ከአሜሪካ አቶ ዞሪውን ደወለና ስልኩን ስልኮን አንሳ ሲለው እርሰው አንሱ ብሎ እንግዲህ አባባ ኖላዊ ሲያነሳ የጆሮ ማለት ተምቹ አጎት ነው የደወለው። የደወለበትን ምክንያት ወደ አሲር ተምቹ ጋር ደጋግሞ ሲደውል ስልክ ስላላነሳበት ስላለነሳነት እሱ ደግሞ ከጠፋ ብዙ ጊዜ ስለሆነ ደህንነቱን ለማረጋገጥ ነው። አባባ ኖላዊ ግን ደህና ነው አሁን ላይ ተኝቶ ስለሆነ የአሲር በሌላ ጊዜ ያገናኘሃለሁ ነገ እሱ ያገናኘሃን ብለው ዋሹ። በመወሸታቸውን በጣም ተናደዋል። እና እንዴት በእናንተ ምክንያት ዋሾው ብለው ከተኛበት ነው እየረገጡት ነበር። ሲነቃም ጠየቀውና እንደ ደወለለት እና ያሲርም ፈልጎ ያሲርም ፈልጎ ማግኘት እንዳለበት ታምቹን ገብቶታል። እኔ ማለት ራሱን እየወቀሰ ነው። እሱ ቢሆን እኔ ፈልጎ እስካሁን አግኝቶኝ ነበርና በጣም ተጨናንቋል። የት እንዳለ ማያውቁም። ለመፈለጉ ሁለታቸውም ወጥተው በሰፈር ፈለጉት፣ ግን እስካሁን አልተገኘም ማለት ነው። ምናልባት ድንብላልን ቢያገኙ እኮ እሷ ትነግራቸው ነበር፣ ግን ደግሞ እሷ እንደምታቅ እንዴት ሊያውቁ ይችላሉ? እና ሁለታቸውም በጣም አስቸጋሪ ሁኔታ ላይ ናቸው። ሀኒቾ እንግዲህ ሰላሚና ለሰላሚና ሁሉንም ነገር ነገራት አለች፣ ቅዱስን አገኘሁት ምክንያቱም መጥቶ ከእዝራ መራቅ አለብሽ ብሎ ነገረኝ ብላ ስለነገረቻት እሷ ደግሞ የገባት ናት። ቶሎ ብላ የጠረጠረችው ይህን ከዚህ ነገር ጀርባ ያለችው እሷ ጽዮና። ስለዚህ አገኛታለሁ እያለች እየዛተች ነበር። መሀቷ ባሀና ያው ድርድር አታቅም፣ ቀልድ አታቅም እነሷን አግኝቼ ያሳየታለሁ እኔ ማድረግ ያለብኝም፣ ብላ ዝታለች። ከዛም በኋላ ላይ ቅዱስን አገኘችው እናም መከረችው። ዝሮ ዝሮ ሀና ጽዮን ላንተ መጠቀሚያ እያደረገችው እሷ ከዝራ ከሀና መራቋ ሳይሆን አብሯ መሆኗ ነው የሚጠቅም። ምክንያቱም እሷ ዝራን የራሷ ካረገች አንተን ዞር ብላ አታይም። ስለዚህ ብላ እሷ መከረችው። መከረችው ከጽዮን መጠንቀቅ እንዳለበትና ጅል እንዳይሆን። ምክንያቱም ዝም ብሎ ነው የሚሰማ፣ ተወዳት ያለው አፈቅረት ያለው በሚል ሰበብ ዝም ብሎ መጠቀም የእሷ መጠቀሚያ የሆነ ማለት ነው። ሀኒቾም በጣም ተረብሻ ምናምን ስለነበር ምናሴ ምኑነሽ ነው ብሎ ጠየቃትና ያለውን ነገር ነገረችው። ምክንያቱም ያሲር የሚባለው ልጅ ታውቃዋለ ሆኝ እሱ የፍቅር ጥያቄ አቅርበልኝ ነበር፣ እኔ ግን ቃል ለሌላ ሰጠው እና ምናልባት ከዚህ በፊት ጠይቆልኝ ቢሆን ኑሮ ልቀበለው እችል ነበር ብላ መለሰችለት። እናም በጣም ተጸጸታለች። አሁን ላይ ግራ ገብተዋታል። ምክንያቱም ያሲር በእሷ ምክንያት እንደዚህ መሆኑ ስላየች በጣም ከብዷታል። ግን ከዚህ በፊት እሱም በማዘገየቱ ነው ዋጋ የከፈለው። ቢሆንም ግን ተመልሳይ እሱ እንደሚሆን ተስፋ አረጋለሁ። እዝራ እርግጠኛ ነኝ፣ ይጠፋል፣ አይዘልቅም እናም እውነቱን ስለነው በቃ፣ አንቺ የሆነ ፍቅር በእሉንታ ወይም ደግሞ በሁለት አልታሰርም ልብሽን አዳምጭ ብሎ መከራት። ወንድሟ ማለት ነው። እናም ከቤት ስትመለስ አገኘቻቸው። በቃ ተደናግጠው ሁለታቸውም ያው፣ በር ላይ ሄዳ ቁጭ ብሎ አገኘችው። ሲጋራውን ወይም ካልጠጣዋለች፣ አንቺ መጠጣት የለብሽም እና ለምንድን ነው ቀድመህ? እኔ እኮ ጠይቄህ ነበር ከዚህ በፊት መናገር ነበረበት ያንተና የተምቹ ጥፋት ነው ብላ ጥፋታቸው ጥፋቷን ከነሱ ጋር እያላካከች ነው። እናም በዚህ ሁኔታ ቀጥሏል ማለት ነው። ወይዘሮ ሜላትም ወደ ቤት ተመልሳለች። በጣም ተናዳ ለምናሴ የነገረችው ወይዘሮ ባዩሽ አባታቸው እንደሚፈሉ እንደውም እሱ ምን ሊያደረግላት ቀቀላለት በለው እያለች ነው እና የዛሬው ክፍል ይመስላል አብራችን ስለቆያች እጅግ በጣም እናመሰግናለን ውድ ቤተሰቦቻችን።